ሰላም፣ ሰላም ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ቡራና ሀይሚዬ ጠፋ ብለዋል። ነገር ግን ያው ሀይሚዬ ከሌላ ቤት መታለች፣ ያው በትክታክ ማለት ነው ከሙቤ ጋር። ብሩህ ግን ያው አላየ ነውም፣ አብሮ ቢመጡ ግን ደስታችን ነው። እንግዲህ ከመጡልን መጡልን። ነገር ግን ሀይሚዬ የሆነ መልእክት አስተላልፋ በጣም ነው የተመቸኝ። በእርግጥ እኔ ሁሉ ጊዜ እሷ የምታስተላልፈው ይመቸኛል፣ ያስተምረኛል፣ ብዙ ጊዜ ጠንካራ ያደርገኛል ማለት ነው። ምንድን ነው ወደ መልእክቱ ስሄድ ተስፋውን በፈጣሪ ያደረገ ቢገፉትም በሰዎች ፊት በኩራት ይቆማል ብላለኝ ማለት ነው። ልክ ናት። በነገራችን ላይ ውዶቼ፣ ብዙ ጊዜ ሰዎች ለእኛ ተስፋ የሚሰጡበት ቦታ አለ። የማያደርጉልንን የማይሆኖሩልን ህይወት ተስፋ ይሰጡናል። ለእኛ ሊያደርጉት የማይችሉን ነገር ሁሉ ይመኙልናል። ምናምን ነገር ውዶቼ እንዳትጠብቁ። ምንም ነገር እንዳትጠብቁ፣ ተስፋ እንዳታደርጉ፣ ተስፋችሁን ሙሉ ለሙሉ በፈጣሪ አድርጉ። መገፋት አለ በሰው ዘንድ፣ መውደቅም አለ በሰው ዘንድ። ሰው እያከበራችሁት ተስፋ ሲሰጣችሁ የነበረው ወዳጃችሁ ይጥላችኋል የሆነ ሰዓት ላይ። ፈጣሪን ግን ስንደገፍ ዘላለም አይጥለንም። ፈጣሪ በዚሽ ምድር ላይ ስንኖር ፈጣሪን የበለጠ መደገፍ ያለብን፣ ከሰው ምንም ነገር አንጠብቅ። እኔ ይሄን ነው ማለት የምፈልገውና ምንድን ነው ሰው ወዳጅ መስሎ ራሱ፣ አሁን እኔ ለሀይሚ ወዳጅ መስለው ሆን ብለው የሆነ የሆነ ነገር በቃ ፎቶዋ የሚዘቀዝቋሉ የሚሰድቧት አሉ። ጭራሽ ራሱ ከብሩኬ ጋር እንድትሆኑ የማይፈልጉ ሰዎች አሉ። ይሄ ሀቅ ነው፣ እየመረራችሁትም ዋጡት፣ እውነት ነው ይሄን። በዛው ልክ ደግሞ ሀይሚንም ብሩኬንም አብረው እንዲሆኑ የሚለፉ ሰዎች አሉ። እና ምን መሰላችሁ፣ እንደዚህ የሚያደርጉ ትናንትና እወዳለሁ የሚሉ ሰዎች ዛሬ ተመልሰው ጥላት አያችሁ። በቃ የሆነ ተስፋ ይሰጧችኋል፣ የሆነ ለእናንተ የማይኖሩላችሁን ነገር የማይኖሩላችሁን ብቻ ሳይሆን ለናንተ ማድረግ የማይችሉትን ነገር ጭራሽ ተስፋ ተስፋ ውስጥ ይከቷችኋል። ነገር ግን የሆነ ሰዓት ደግሞ የራሳቸው ጥቅም ሲጎልባቸው ይገለበጣሉ። ሶ ተስፋችንን በፈጣሪ ላይ እናደርግ ቅማሟ እንዳለችው ማለት ነው። ለማንኛውም ሀሳቡ ከተመቻቸው